እኔ ብሩኬና ሀይሚ ማለት ነው። ዛሬ ደግሞ እንዴት አባቱ ነው የምታምሩት። አረካይን ያውጣችሁ ብለናል። የእውነት ነጫጮቹን እርግብ እኮን የመሰሉት የሌለ አምሮባቸዋል። የእውነቴን ንብላቸው። በዚህ አጋጣሚ ብሩኬ ዛሬ ብዙ ጊዜ የእናንተ የቅመሞች ጥያቄ የሆነው ተንበርክከ ለሀይሚ ቀለበት አድርግላት፣ ብሩኬ መቼ ነው ቀለበት የምታደርግላት የምትሉትን እንግዲህ ዛሬ በሚገርም ሁኔታ ዛሬ እንግዲህ ብሩኬ ሰርፕራይዝ አድርጓታል። ሀይሚቸው ማለት ነው የማትገምቱት ጆሮዋል አልቀረ የአንገት አልቀረ፣ የጣት አልቀረ። ከቀለበቱ በላይ የጆሮም የአንገትም ተጨምሮበት ነው ማለት ነው። ብሩኬ ጀግና ነው እኮ አንተ። ድሮም እኮ ለሴት ልጅ እንዴት አድርገ መንከባከብና ክብር መስጠት በደንብ አድርገ ትችልበታለህ። የእናት ልጅ አለ እንዲህ። በዚህ አጋጣሚ ዛሬ ሀይሚ ባልጠበቀችው ሁኔታ በቤቷ ብሩኬ ሰርፕራይዝ አድርጓታል ማለት ነው። አበባ አልቀረ። ዛሬ እንግዲህ የጣት ታገቢኛለሽ፣ ለወደፊት ሀይሚ ድል ባለ ስርግ ነው በእናንተ ተመልካቾች ፊት እግዚአብሔር ከፈቀ ቀደም ማገባት ዛሬ ግን ቀለበት ላደርግላት ነው ብሎ የፕሮሚስ ቀለበት እንግዲህ ብሩኬ ለሀይሚ አድርጎላታል ማለት ነው። እሱም ጆሮም የአንገትም አልቀረ። 25 ግራም ወርቅ ሀይሚቾ ዛሬ የጣት፣ የጆሮ፣ የአንገት ተሸልማለች። ከብሩኬ ሰርፕራይዝ ተደርጋለች። ሀይሚ ያልጠበቀችው ነበር። የእውነት ነው ምላችሁና መግቢያው ላይም ብሩኬ ሲነገር ሀይሚቸውን፣ ይሄ ብቻ አይደለም ከዚህ የበለጠ የሚገባት ልጅ ናት። እኔ ድል ባለ ሰርግ ነው ሀይሚን ክብሯን ጠብቄ የማገባት እያለ ነው ብሩኬ። ያሳካል፣ እውነት ያድርግላችሁ። ዛሬ ከሰርፕራይዙ በላይ ራሱ እናንተ ጨዋታችሁ ሁኔታችሁ ራሱ እኔ እንጃ ፍዝዝ የሚያደርግ ነውና እና በዛ ላይ ደግሞ አምሮባችኋል። ስታምሩ የእውነት ስታምሩ በድጋሚ ብሩኬና ሀይምቾ ከአይን ያውጣችሁ ብለናል ማለት ነው። ቤተሰቦች ዛሬ እንግዲህ ብሩኬ ሀይሚን ባልጠበቃቸው ሁኔታ እንግዲህ ያው 25 ግራም ወርቅ ሀይሚቾን ሰርፕራይዝ አድርጓታል። ለእጇን ፕሮሚስ ታገብኛለሽ፣ የኔ ቆንጆ ሀይሚዬ፣ ሁሌም የልጆችሽ አባት እንደሆን ፍቀጅልኝ በማለት እንግዲህ ያው ሀይሚቾ እሺ ብላ ተቀብላለች። ግን ደግሞ የሆነ ቦታ ፈታን ያደረጉኝ ትንሽ ተንበርከክ፣ እምቢ ማለትም እኮ አለ፣ መግደርደርም አለ፣ ትንሽ ቆይ ላስብበት አላለችም፣ ፈታ ነበር ሀይሚዬ። አረግሽልኝ፣ አንቺም ውበት ጨምሮብሻል። በነገራችን ላይ ብሩኬ ወፍሯል አይደል ቤተሰቦች ካል አልተሳሳትኩ ብሩኬ ውፍር ብሏል። እና በጣም ነው መታምሩት። ብሩኬ ያሰብከው እንግዲህ ድል ባለ ሰርግ ሀይሚቾን አግብታችሁ ደግሞ ወልዳችሁ ለማየት በትዳራ እንደሆናችሁ ለማየት ያብቃን። ያው ገና ትፈተናላችሁ ወጣቶች ናችሁ። እነዚያን ሁሉ ፈተና አልፋችሁ በድል ደግሞ ለትዳር እንዲያበቃችሁ ምኞቴ ነው። በዚህ አጋጣሚ ግን ማለት ነው ሀይሚ ሂጅ ላይ እኮ ብዙ ጊዜ የፕሮሚስ ቀለበት አያለው፣ የእውነቴን እምላችሁ እሱም ይሄኔ ብሩኬ ሆናል። ከኋላ የተደረገው መቼም ሀይሚ ብሩኬ እያለ ከሌላ ሰው የፕሮሚስ ቀለበት አታረግም እና ግን ጣቷ ላይ እኮ በጣም የሚያምር የፕሮሚስ ቀለበት አላት። ይመስለኛ ድጋሚ የመሰለኝ ዛሬ ደግሞ ያው ከኛ ኋላ እኮ እነሱ ብዙ ነገር ጨርሰዋል። እኛ እናቅም እንጂ ቤተሰቡ እጅ ለእኛ ነው ሁሉ ነገር አዲስ የሚሆነው እንጂ ሁለቱ ኔ ከኋላ ፕሮሚስ ተገባብተው ነው። በዚህ አጋጣሚ ሀይሚቾ ሳመቹ ብሩኬን፣ እሱም ሳማት ሻምፓይናቸውን ከፈቱ፣ አበባም ተሰጥተዋታል። በቃ በጣም ደስ የሚል ቪዲዮ ዛሬ፣ ቪዲዮ ይበል የሚያስብል ነው ብሩኬ በማለ የተናገረው ነገር አለ። አንዳንድ ሰዎች የሚሉትን ማለት ነው፣ የሰው ወሬ አትስማ ብሩኬ። ወደፊት እናንተ ተያይዛችሁ፣ ወደፊት ጭቅጭቅ አይጠፋም፣ ጸባ አይጠፋም፣ መጋጨት አይጠፋም። ግን ፍቅራችሁም ጸባችሁም እንዳለ ሁለቱንም ጎን ለጎን እያስቀጠላችሁ ችግራችሁን ደግሞ እየፈታችሁ ወደፊት አብባችሁ ደምቃችሁ እንድትወጡልን ነው ምንፈልገው። ውለዱ፣ ክበዱ ብለናል ማለት ነው እኛ ተከታዮቻችሁ። እና በጣም ዛሬ ደስ የሚል ሰርፕራይዝ ነው ብሩኬ። በወጣ ይተካ ብለናል፣ እንግዲህ በወጣ ይተካ ብለናል። ሀይሚዬም ደስ ብሏት ነው ያዩዋት በጣም አምሮባችኋል። የእውነቴን ነው የምላችሁ። እውነታችሁም ከበፊት በደንብ ለውጥ አለ። በነገራችን ና ዩቱብ ላይ በጣም ለውጥ ያሳዩት በፊዚካል ሀይሚና ብሩኬ ናቸው። ሀይሚቸው ውፍር ብላለች፣ ፊቷ ሙልት ብሏል። ብሩኬን በዛ ቁመቱ ወፍሮ ድንድን ብሏል እና ሁለቱ ከዩቱበሮች የእውነት ለውጥ በፊዚካል በጣም አምጥተዋል፣ ጨምረዋል፣ አድገዋል ማለት ነው። ሀይሚና ብሩኬ እንግዲህ ውለዱ ክበዱ ብለናል። እንግዲህ መርቂያቸዋለ ውለዱ ክበዱ፣ ሁሌ የሚመርባችሁ ሁሌም በፍቅር ኑሩ፣ ችግርን ጸብን፣ ፈተናን እንግዲህ በንግግር ፍቱ ማለት ነው። ለጠላትም ለወዳጅም የዛሬ ቪዲዮ ይበዳስ ብላል ብሩኬ። በጣም ነው ደስ የሚለው እንዲል ወንድ ለሴት ልጅ ቁጭ ብድግ የሚል ወንድ ደስ ይላል፣ ክብር ነው የእውነት። ለሴት ልጅ ክብር የሚሰጥ ደስ። በነገራችን ብሩኬ በጣም ክብር ያለው ልጅ ነው የእውነት ለመናገር። ያው ጸብ አይጠፋም ብዙ ነገር ይባላል። ሩኬ ብሩኬ ምርጥ ልጅ ነው። ምርጥ ልጅ እውነት ቀመማ አይምቾዬም የኔ ፍልቅልቅ። በጣም ነው የምንወዳችሁ በጣም ነው የምናከብራችሁ። እንግዲህ በፍቅር አብቡልን፣ ፍቅራችሁ ያብብ ማለት ነው። ዛሬ እንግዲህ ያለው ነገር የእኔው፣ ቤተሰቦቼ ቪዲዮ ላይክ አድርጉ፣ ቤተሰብ ያልሆናችሁን ቤተሰብ አድርጉ። በአክብሮት ሰላማችሁ።